አታዋርዱኛል። አንድ ላይ አልጋ ይዘው ከሆነና ድንገት አብረው ካየዋቸው እዛ እሱን በመሳሪያ ጠብሶ ነው እንኳን ደሱ ለአንተ ማለት መልስም ከዛ በኋላ ሰማኛለ ኖቤል እንኳን ደህና መጣህ። ከዚህ በፊት ስንሰድብህ ነበር፣ አሁን እንኳን እንደ ባለፈው ይቅርና እንደ ጠብሰህ ጠብሰህ በጣልከልን። እውነት ለመናገር እና አልጋ ላይ ተኝተው ባገኛቸው እሱን ራሱ በመሳሪያ ጠብሽ ሆኖ እሞጣው እንኳን ለሱ ለአንተም አልመለ፣ እንደው በጨረስከልን፣ እንዲው የአባት አምላክ ድፍት ያደርጋቸው። በጨረስከልን ከልን ማለት ነው። ጭራሽ ለሚስት ለልጅ ያላዘኑ ያራሩ ማለት ነው። እዚህ ጋር መጠው ገና ትውልድን እየገደሉ ነው ያለ ጨረሰልን። እውነት ከጃ ጨርሰ ጠብሳ ጥላል ጣላቸው ጨርሳቸው። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። አቶ ኖቤል እንግዲህ የሩታ ወንድም የእህቴ ትዳር ነው ብሎ እንግዲህ መጣ ማለት ነው። ዛሬ ብቅ አለ። በስንት ጊዜው እናንተ ስምንት ወር ዘጠኝ ወር አይሆንም ብላችኋል። ከጠፋ ይመስለኛል ይሆናል። አቡሽ የሚባለውም ጠፍተዋል። እንኳን ደህና መጣችሁ። እውነት ኑ እንዴ! ባለፈው እኮ የሆነ ነገር ስትሉ ምን አገባችሁ እናንተ ምን ቤት ናችሁ እንደዚህ ናችሁ ስንል ነበረ እንዴ ልች ne ደረሱላት በቃ ለዘችለች አንድ ሰው ቆሞ የተከራከረላት የለም። አንድ ሰው ማለት ነው ምድር አሽቃባጭ አሽቋላጭ ብቻ ነው ያለው። ብቻ አሽቃባጭ ማለት ነው። እየዬ ከውሽማ ጋር እየዬ፣ ከዝሙት ደጋፊ ጋር ማለት ዝሙት ጋር ማለት ነው። አሁን እንኳን ደህና መጣ እናና እንደ ባለፈው ልክ ልካቸው ንገራቸው ማለት ነው። እኔ የራሴም ስም ይሁን የቤተሰቦቼን ማዋረድ አልፈልግም አለ ማለት ነው። ይህንን መቼ ያስቡና፣ እነዚህ ቅል ራስ ድንጋይ ራስ እኮ ናቸው። ምን ያስባሉ? አያስቡ። ለቤተሰብ አይሉ፣ ለሚስት አይሉ፣ አራስ ልጅ አለ ተብሎ አይታሰብ። ወዳቂ ሁላ ሆነዴ ነው ብላቸው። ወዳቂ እኮ ናቸው፣ እናንተ ባለጌ። ለማንኛውም አሁን ኖቤል ማለት ነው፣ አንተ ነው የምትሻለው። ባለፈው እኮ ሲያር ሰርቻቸው ነበር። እኔ ግድ ሆኖብኝ ብጌራ ሲቋጥሬ እንጂ ማለት ነው እንደው ልክ ልካቸው ሲነግራቸው ደስ ነበር የሚለኝ። እውነቴ ነው እምላቸው የተቆጣች ተቆጡ እንደ አውቄ ነበር የምሰድበው። ምክንያቱም የሚያደርገው ነገር ማለት አንድ ሰው የአንድ ሰው ስራ ሳይሆን የአስር የሰላሳ ሰው ነበር ስራ የሚሰራው። ኖቤል ልክ ልካቸው እኮ ነው የሚነግራቸው የነበረው ልክ ልካቸው ይገርፋቸው ነበረ። እና እንኳን ደህና መጣ ልክ ልካቸው ንገርልን እውነት እንደነችና ለነገሩ ልክ የሚያስገባው ተመልካች ነበረ። ያው ተመልካች ደግሞ በአሁኑ ሰዓት ግማሽ ፐርሰንቱ ያው ዝሙ ደጋፊ የሆኑ ርፎ ብለዋል ማለት ነው እና እኔ እኔ አከሌ አከሌ ልል አይደለም ግን ብዙ ሰው ስለተመለከትኩኝ ነው። የሩታ ፎቶ ራሱ ፕሮፋይል አድርገው እዛ ሰፈር እየጨሳችሁ ነው የሚለው ኮሜንት ስራ ራሱ አይቻለሁ ማለት ነው እና ልክልካቸው ነገር የለን ኖቤል፣ አቶ ኖቤል አሁን ነገር የለን። እውነቴ ነው የምልህ እንደ ከዚህ በላይ ምን ከዚህ በፊት እራሱ እኔ በቃ ምን እንዳልኩኝ ታውቃላችሁ? ቤተሰብ የማታው ቪዲዮ ሳይ ማለት ነው እንዴ በቃ አብርሃምና ሩትን ባልና ሚስት መሆናቸው አውቃለሁ። በሽምግርና ተልቆ ተጋብተዋል። ወልዳ እንኳን ቤታቸው ይሄድ ነበረ። ያ ሁሉ ነገር ሲደረግ ነበረ እንዴ! ሩታ ሌላ ባል ነው እንዴ አላት። ከዝች ሴትዮ ጋር ባሏ ነው እንዴ? እዚህ ሚዲያ ላይ እያሳዩን የነበረው ነገር እና በቤተሰብ በኩል የምናየው ነገር ድራማ ነበር እንዴ? እንዴ! የትኛው ወንድ ነው በዚህን አክል አክት የሚያደርገው? እናንተ ስታስቡት፣ የትኛው ወንድ የትኛውም የሚያደርግ አለ ብዬም አላስብም። እኔ አላቅም፣ አይቼምም አላቅም። ኧረ አያሳየኝምም አያሳ አያሳየኝምም ይሄ ልጅ ምን እንደነካውም አላውቅም። አብርሃም እንግዲህ ፈጣሪ ወቀል እንደው ልጅ እንደው ልጅ ሰው እኮ ለልጁ ነው የሚያስበው። እናት ለልጅዋ ታስባለች፣ አባት ለልጁ ያስባል። አንተም ያሰከረህ ዶላሩ ነው ማለት ነው። እውነቴ ነው የምልህ ይሄ የቆሸሸው ማንነትህን እና ነገ ልጅህን የሚያፍርበትን ቪዲዮ ማለት ነው በገንዘብ ልትመልሰው አችልም። በታምር ብትወጣ ብትወርድ፣ ይሄ ነገር ባልሰራሁ፣ ይሄ ነገር ባላደረግኩ ብሎ የሚጸጸትበት ጊዜ ቅርብ ነው። የፈለገ ድራማ ነው ብትሉ ራሱ ገባችሁ አይደለም? የፈለገ ድራማ ነው እንኳን ቢባል የሚጸጸትበት ጊዜ ይኖራል ማለት ነው። ቤተሰብ የምር እና ኖቤል ስለመጣ ደስ ብሎናል። ልክ ልካቸው ነገር ልን ከሩታ ጎንቁም ማለት ነው ጋይስ። ለማንኛውም ሰላም